ልዩና ቅዱስ መሀል የተፈጠረው ነገር ምንድን ነው? ይህንን የመሰለ ፍቅር፣ ይህንን የመሰለ መተሳሰብ፣ ይህንን የመሰለ መዋደድ፣ ይህንን የመሰለ ትዳር፣ ይህንን የመሰለ ኑሮ እንግዲህ በአንዴ እንዲከሽፍ ያደረገው ነገር እሱም በቤቱ እሷም በቤቷ እንዲሆኑ ወይም ደግሞ ፍቅራቸው እንዲበተን ያደረገው ነገር ምንድን ነው? ብዙዎቹ ብዙ አይነት ሀሳብ አስተያየቶችን እየሰጧቸው ይገኛሉ። ቤተሰብስ በዚህ መሀል ጣልቃ የገባው ለምንድነው? የሚለውንም እንግዲህ ብዙ የምናወራቸው ሀሳብ የምንሰጥባቸው ነገሮች አሉ። እንዲሁም ደግሞ እንግዲህ ልዩ በሚያሳዝን ሁኔታ የቤቷን እቃ ሁሉ አውጥታ እንደሸጠችም መረጃው ደርሶኛል። እንዲሁም ደግሞ ላይብ ላይ ገብታም አንዳንድ ነገሮቶችን ስትናገር እንግዲህ ብዙ ሰዎች እያዳመጧት ይገኛሉ። በዚህ ዙሪያ ላይም እንግዲህ ሊና እንትና የሚያመልጣት ወሬ የለም፣ የሚያመልጣት ሀሳብ የለም፣ የሚያመልጣት ነገር የለም። ከእጇ ከአፏ ከአንደበቷ የሚያመልጥ የለም። ለማንኛውም ግን በዚህ ዙሪያ ላይም እንግዲህ ስለ ቅዱስና ልዩ ልዩ ብዙ ነገሮችን ተናግራለች ማለት ነው። አጠቃላይ ግን ስለ ትዳር ያለውን ነገር ብዙ ሰዎች ደግሞ ሲተቿቸው ነበር። ዱሮም ሚዲያ ላይ የወጣ ነገር፣ ዱሮም የሚዲያ ፍቅር፣ ዱሮም ሚዲያ ላይ የሚያሽቃብጡ ሚዲያ ላይ ወጣው እንደዚህ እንደዛ የሚላላጡ ሰዎች ትዳራቸው አብዛኞቹ የውሸት እንደሆነ የማስመሰል እንደሆነ ነው እየተናገሩ የሚገኙት ና ብቻ ግን የወደቀ ዛፍ መጥረቢያ ይበዛበታል ነውና በሚያሳዝን ሁኔታ ችግሩ ሲደርስባችሁ ብዙ ሰዎች ብዙ አይነት ሀሳብ አስተያየት ነው የሚሰጧችሁ። ችግሩ ላይ ያላችሁት እናንተ፣ የተጎዳችሁት እናንተ፣ የተበደላችሁት እናንተ፣ ያጣችሁት እናንተ ሆኖ ሳለ ግን ብዙ ሰዎች ልመማችሁን ለማባባስ ቁስላችሁን ለመነካካት የማይፈነቅሉት ድንጋይ፣ የማይናገሩት ቃል የለም። ለማንኛውም ግን አጠቃላይ ስለ ቅዱስና ልዩ የምናገራቸው ብዙ ነገሮች ይኖራሉ። ከዚህ በፊትም እንግዲህ ኢንተርቪዋቸውን በደንብ አድምጫለሁኝ። ልዩ ብዙ ነገሮች በተለይ በተለይ በጣም በሱ ቤተሰቦች እንደተፈተነች፣ ኢቭን በፍቅራቸው ጊዜ ማንም ሰው አጠገቧ አልነበረም። በጋብቻ ቀኗ በሰርጓ ቀን ራሱ የእሱ ቤተሰቦች ሙሉ በሙሉ አድማ ይዘውባት እንዳልመጡ እንዲሁም ወልዳም በክርስትናውም እንዳልመጡ ብዙ አይነት መረጃዎችን እያገኘው እየደረሰኝ ይገኛል። እሷም ደግሞ ለነበራቸው ፍቅር ለነበራቸው መግባባት ሕይወታቸውን ለመቀጠል ወይም ደግሞ ትዳር አንድ ብለን እንያዝ ብለው በፍቅር እንግዲህ ብዙ አመታት አብረው እያሉ ትምህርት ቤት ጀምሮ ነው የሚተዋወቁት። እዛ ብዙ የፍቅር ጊዜያቶችን ሲያሳልፉ ቤተሰብ ስቆ ወዶ የተቀበላቸው በኋላ ላይ ግን ወደ ትዳር ሊገቡ እንደሆነ መጠው ሲናገሩ ለቤተሰብ ሙሉ በሙሉ እንደ ተቀየሩባትና በጣም ከባድና አስቸጋሪ ሁኔታ ላይ እንደነበረች እንግዲህ በደንብ ተናግራለች ማለት ነው። እንግዲህ ይሄ ሁሉ የሆነ ነገር ምንድነው የቤተሰብ ጣልቃ ገብነት ምን ያህል ኑሯችን፣ ሕይወታችን፣ ሀገራችን ሊያፈራርስ እንደሚችል መረዳት መቻል እንግዲህ የእናንተ ድርሻ ነው የሚሆነው ማለት ነው እና ሙሉ በሙሉ ተቀይሮባት ይሄን ልጅ እሺ እምቢ ብዬ ከነሱ ወስጄ ባገባው ወይም ደግሞ ከነሱ አጣልቼ ከነሱ እነሱ ያልፈቀዱት እነሱ ያልወደዱት ነገር እነሱ ያልተስማሙበትን ነገር ምን ላደርገው ነው? ቅዱስ ከኔ ጋር ሊኖር ይችላል ከኔ ጋር ሊሆን ይችላል። ምክንያቱም በቂ ፍቅር አለን፣ በቂ መዋደድ አለን፣ በቂ መፈላለግ አለን፣ በቂ መተሳሰብ አለን። ስለዚህ ይሄ ትዳር አርጎ ሊያኖረን ይችላል። ነገር ግን እሱን ምን ላደርገው ነው በማለት እንግዲህ በጣም ግራ በመጋባትና በመደንገጥ በጣም ከባድ ሁኔታ ላይ እንደነበረች እንግዲህ እያንዳንዱን ነገር ተናግራለች። እሱም ደግሞ እንግዲህ የእሷ ፍቅር እንዳይቀንስበት በጣም ይፈራ ይሰጋ ነበረ። የእሱ ቤተሰቦች ምላሻቸው በጣም ከባድ እንደነበረ እና እሱ ደግሞ እሷን ስለመረጠ ቤተሰቦቹ በጣም እንዳገለሉት ነው እየተናገረ የነበረው። በስተ መጨረሻም እንግዲህ ያም አለ ይሄም አለ ቢስማሙም ባይስማሙም ያሰርግ ሆኖ ያሰርግ ተፈጽሞ ያሰርግ ፕሮግራም አልፎ አልቆ እንግዲህ እንደምታዩዋቸው ልጅ እስከ መውለድ ክርስትና እስከ ማስነሳት ቤተሰብ መስርቶ አንድ ላይ እስከመኖር ደርሰዋል እና በዚህ ጉዳይ ላይ ምንድነው የተፈጠረው? ያን ሁሉ ቻሌንጅ ያለፉ ልጆች ዛሬ ላይ ድንገት ተነስተው ምን አለያያቸው? ምን አራራቃቸው? በእርግጥ እውነቱን ንገሪን ካላችሁኝ ልዩ ምንም ነገር ከመናገር ተቆጥባለች። ግን በጣም ብዙ ነገሮችን ስትናገር ነበረ፣ በግልጽ ባይሆንም። ትዳር ውስጥ ከመግባታችሁ በፊት ከጓደኞቻችሁ ጋር አልጨርሳችሁት ነገር ካለ ጨርሱ፣ ከቤተሰብ ጋር አልጨርሳችሁት ነገር ካለ ጨርሱ፣ ከጎረቤት ጋር በቃ ሙሉን ነገር ጨርሳችሁ ሁሉን ነገር በቃ እርግጠኛ ስትሆኑ ወደ ትዳር መግባት ያለባችሁ በማለት እንግዲህ ምላሽ ሰጣለች። ቅዱስ የት እንዳለ የት እንደገባ አይታወቅም፣ በሚያሳዝን ሁኔታ ማለት ነውና ዛሬ ላይ እንግዲህ ያ ሁሉ ፍቅር እንዲህ አምረው ተውበው ከልጅነት ጀምሮ ተፋቅረው ተዋደው መጠው ልጆችን ልጅ ወልደው ትዳር መስርተው እየኖሩ እሷ ቤት እቃዋን እስከ ማሸጥ የደረሰው ነገር ምንድነው? ምንድነው የተፈጠረው ነገር? ማነው ጥፋተኛው? ቅዱስ ወይስ ደግሞ እሷ ነች። ማን ነው ያጠፋው? ወይስ ደግሞ የጸባቸው መንስኤ ቤተሰብ ነው? ብዙ ሰዎች ብዙ አይነት ምላምቶችን እያስቀመጡ ይገኛሉ። የቤተሰብ ጉዳይ እውነት ለመናገር በኋላ ወደ በኋላ እመጣበታለሁ። ከዛ በፊት ግን እንግዲህ ቅዱስ ይሄ ነው ያጠፋው ተብሎ የተናገረ ነገር የለም። እሱን መሳደብ አይጠበቅባችሁ ማለት ነው። እንደገና ደግሞ አንችነሽ እንጂ ብላችሁ ደግሞ እሱማ በጣም ጨዋ የሆነ በጣም ትሁት የሆነ ልጅ ነው እያላችሁም እሷንም እየተቻችኋት ምናምን ትገኛላችሁ። ለማንኛውም ግን በሰው ቤት እንግዲህ ገብታችሁ እያስፈጫችሁ እየጋገራችሁ እያወካችሁ ነው የምትገኙትና፣ ስቶፕ አቁሙ። ይሄ ነገር ትክክል አይደለም። ነገ በእኔ ቤት ብላችሁ ማሰብ መቻል አለባችሁ። ሌላኛው ደግሞ ሶሻል ሚዲያ ላይ በጣም ታዋቂ ስለሆኑ በጣም የነሱን ሰዎች ሞቲቬሽን እስከ መሆን ድረስ ወይም ደግሞ እነሱን ሞቲቬት እስከ ማድረግ ድረሳችሁ በጣም የምትወዷቸው የምትከታተሏቸው ሰዎች አሉ። እያንዳንዱ እርምጃቸውን እያንዳንዱ ሁኔታቸውን የምትከታተሉ ሰዎች አላችሁ። ነገር ግን ይሄ ፍቅር ሲያበቃ እንደ ተለያዩ ስትሰሙ፣ አረ በቃ ፍቅርማ የለም ብላችሁ ደምድማችሁ፣ ከዚህ በኋላማ እኔ ማግባት አልፈልግም ፍቅር አስጠላኝ ማግባት አስጠላኝ ብላችሁ ደግሞ ራሳችሁን የምታጃጅሉ ሰዎች አላችሁ። እግዚአብሔር ለእናንተ ያለውን ነው የሚሰጣችሁ እንጂ የእነሱን ትዳር ቆንጥሮ የእነሱን ፍቅር ቆንጥሮ አፍሶ አይደለም ለእናንተ የሚሰጣችሁ። ወይም ደግሞ የእነሱን ሕይወት አይደለም እናንተ የምትኖሩት፣ እነሱም የራሳቸውን ሕይወት ይኖራሉ። የተሰጣቸው ዕጣ ፈንታቸው ነው። በቃ ሕይወት በመራቻቸው መንገድ ይሄዳሉ። አለቀ። እናንተም የራሳችሁ ነው የምትኖሩት እንጂ እንትና ስለእንትን ስላላለ እኔ በቃ እንደዚ አይሆንም፣ እንትና ስለተፋታ እኔ በቃ እንዴት ነው ማምነው ትዳር እንዴት ነው ማምናት? ምን አገባችሁ እናንተ። የራሳችሁን ታማኝ ሆኑ፣ ስለ ራሳችሁ አውሩ፣ ስለ ራሳችሁ ኑሩ። ይህንን ነው ልል የምችለው። እና እባካችሁም የተሳሳተ ግንዛቤ ላይ አትውደቁ። በቃ ፈጣሪ ለእናንተ ያለውን እንዲሰጣችሁ በሃይማኖታችሁ ጸንታችሁ መጸለይ ነው ያለባችሁ ብዬ ነው የማስበው። ና ልዩና ቅዱስ እንግዲህ በዚህ ሁኔታ ላይ እንደሚገኙ አንዳንዶቹ ደግሞ በጥሞና ለጥሞና ነው ማለት የምርም ተለያይተው ተፋትተው ነገር ሳይሆን እሱም ጊዜ ያስፈልገዋል እሷም ጊዜ ያስፈልጋቸዋል ና በቃ ራሳቸውን እያዳመጡ ለየብቻ ሆኖ ራሳቸውን እያዳመጡ ራሳቸውን እየፈተሹ ነው ያሉት እንጂ በጭራሽ አልተለያዩም የሚሉ ኮሜንቶችንም ሀሳብ አስተያየቶችንም እየሰማን እንገኛለን። ሊያሾ ደግሞ እንግዲህ ይሄ ነገር ከተፈጠረ ወይ መጣላታቸውን በደንብ ሰምቻለውኝ፣ ግን ደግሞ በዚህ ጉዳይ ላይ ምንም ነገር አይደለም። እሷን ካስቀየም ካት ግን እሷ ሚዲያ ላይ ወጣ ተበደልኩ ተገፋው ብትል አለቅም እያለች እንግዲህ ከባድ ማስፈራሪያ እየሰጠችው ትገኛለች። ለማንኛውም ግን ትዳር የሁለታቸው ነው። በነሱ መለየት በነሱ ብርቅ አይደለም፣ በነሱ አልተጀመረም። እውነት ለመናገር እነሱ ታዋቂ ስለሆኑ ነው እንጂ ስንት ሺ ህዝብ ነው አዲስ አበባ ውስጥ ኢትዮጵያ ውስጥ ሲፋታ የሚውለው። የእውነቴንም ከሚጋባው በላይ በሳምንቱ የሚፋታው ብዛቱ በጣም ብዙ ሺህ ህዝብ ነው የሚፋታው እና መፋታት ብርቅ አይደለም ግን ስርዓት ያላቸው ልጆች ፍቅራቸው የት ይደርሳል ተብሎ በጣም ለሰዎች ሞቲቬሽን የሆኑ በጣም በቃ ለሰው አስተማሪ የሆኑ ነገሮችን የሚለቁ በፍቅራቸው የሚያስቀኑ ከተዳራቸው ከህይወታቸው በሁሉ ነገር ያደጉ የበለጸጉ ልጆች ነበሩ። እና ድንገት ሲለያዩ ቢከፋንም ብናዝንም ግን ደግሞ አንዳንዴ ደግሞ መፍታት የማይቻልበት ሁኔታ ላይ መፍታት የማይቻል ችግር የለም ብዬ አስባለሁ። ግን ለእነሱ አቅቷቸው ከተለያዩስ ምን ሊመጣ ነው? መለየታቸውን እኔም አሁንም ማመን አልቻልኩም። ምናልባት እኔ እማምነው ለጊዜው ትንሽ ተራርቀው ለጊዜው ራሳቸውን እየፈታተሹ ይገኛሉ እንጂ የእውነትም የተጣሉ ወይ ደግሞ የተለያዩ አይመስለኝም። ለማንኛውም ግን የሰይጣን ጆሮ ይደፈንና ልጃቸውን አብረው እንዲያሳድጉ ነው ትልቁ ምኞቴ ማለት ነውና የቤቷን እቃ ደግሞ ሸጣለች እየተባለ ነው የሚገኘው። ሊያ ነው ይሄንን ነገር የተናገረችው። እኔ የቤቴ እቃ የሸጥኩትኝ ከባሌ ጋር ሶፋ ላይ ምናምን ሳደርጋቸው የነበሩት ብዙ ነገሮች ነበሩ። ስለዚህ እነዛ ነገሮች ትውስታዬ እንዳይመጣብኝ ወይም ደግሞ ከሌላ ሰው ጋር ሲሆን ስለሱ እንዳላስብ በቃ ጭርስ አርጌ ቤት ውስጥ ያለውን እቃ ሁሉ ሸጬ ነው ሌላ እቃ ገዝቼ ሌላ ቤት የገባሁት ሌላ ሰፈር የሄድኩት ብላለችና ከዛ አንጻር ነው እንግዲህ ልዩም ይሄንን ነገር ያደረገችው እያለች ትገኛለች። ብቻ የቤት እቃ መሸጥ አስፈላጊም አይደለም። እኔ አላውቅም። ቀላሉን ያደርግላችሁ። በቃ ከንፈር መጠን ነው እኛ የምናልፈው፣ የእናንተን ህይወት እኛ አንኖረውም። ግን የገባባችሁ ሰይጣን የገባባችሁ መንፈስ ተነቃቅሎ ይውደቅላለው። የቤተሰብ ጣልቃ ገብነት እጅግ በጣም አስቀያሚ የሆነ ነገር ነው። የእውነቴን ንምላች ወይ ልጃቸውን እነሱ አያገቧት ወይ ያገቡት አይሆንም የሚሉት ነገር እድሜያቸው ደርሶ በቃ እድሜያቸው ኦልሬዲ ኮ ያስተምራ እድሜም ራሱ ይመራቸዋል፣ መንገዱን እድሜያችን ደረሰ እንጋባ፣ ትዳር እንያዝ፣ ቤተሰብ እንመስረት ብሎ የሰው ልጆች መጠው ደስ ብሏቸው ሲናገሩ ወላጅ የማይቀበልበት ምክንያት በጣም ይገርመኛል። በጣም ማለት ነው። ማጣራት ያለባቸው ነገር ካለ ከእነሱ ጀርባ ሆኖ የሚጠቅማቸዋል ወይ ሳይጠቅማትም ወይ ጠቅማ ላይ አተጠቀመውም ብለው ወይ ደግሞ ያላቸውን ባህሪ ከጀርባ ማውራት ይችላሉ፣ ወይ ደግሞ ከጀርባ ያለውን ነገር ማጣራት ይችላሉ እንጂ አይሆንም ብለው መደምደም፣ በቃ በጭራሽ ፍቅር አይሆንም ብለው የስንት የስንት ሰው ሕይወት ተበላሸ። የእውነቴ ነው። የቤተሰብ ጣልቃ ገብነት በቃ የትዳር ትልቁ ጠላት ነው። በቃ ትልቁ ጠንቅ ትልቁ በቃ የሚያስጠላ ነገር ነውና እኔ ደግሞ አሁን ላይ በቤተሰቦቻቸው ምክንያት የተለያዩ አይመስለኝም። በሷም ቤተሰብ በሱም ቤተሰብ የመጣ ነገር አይመስለኝም። ምክንያቱም እንደዛ ቢሆን ኖሮ ድሮ ነበር የሚለያዩት። የቤተሰብ ችግር ቢኖር ድሮ ነበር የሚለያዩት። እርግጠኛ ነኝ አዲስ የተፈጠረ ነገር አለ። ያ ነገር ደግሞ አላግባባቸውም። ለጊዜው እንግዲህ ጋፕ ፈጥሯል። ግን ጋፕ መፍጠር ለሰይጣን ቦታ ክፍተት መስጠት እንጂ የእውነትም ያ ችግሩን ይፈታዋል ብዬ አላስብም። ለማንኛውም ብዙ ሰዎች ከጀርባ ብዙ ነገሮችን እያወሩባቸው ይገኛል ያሉ ግን እነሱ ትክክለኛ በትክክል በይፋ ወጣው እንዲህ ተለያይተናል ብለው የተናገሩት ያስተላለፉት መልእክት ምንም አይነት ነገር የለም። የሶሻል ሚዲያ ሰዎች እንግዲህ ምናልባትም ፕራንክም ሊሆን ይችላል፣ አላውቅም። ግን ቅዱስ ከእሷ ጋር እንደሌለ ነው መቶ ፐርሰንት መረጃው የደረሰኝ። ለማንኛውም እስኪ በጸሎታችሁ በድዋችሁ አስቧቸው እነዚህ ልጆች ወደ ራሳቸው እንዲመለሱ፣ ህይወታቸውን ትዳራቸውን በአግባቡ እንዲመሩ እንዲኖሩ እላለሁኝ። አብራችሁ ስለነበራችሁ አመሰግናለሁ። ሰላም አምሹልኝ። ላይክ ሼር ሰብስክራይብ ማድረጋችሁ እንዳትረሱ። ወዳችኋለሁ።